ማንም ብትሆን የሰው ልጅ እስከወንክ ድረስ ትንሽ ነኝ ብለህ አታስብ። ትናንሽ ቁልፎች ትላልቅ በሮችን ይከፍታሉ፣ ትናንሽ ቃላቶች ትላልቅ ምክሮችን ይሰጣሉ፣ ትናንሽ ስጦታዎች ትላልቅ ደስታን ይለግሳሉና አንዳንድ ሰው በእጁ የያዘውን ወርቅ እስኪያጣውና ሌላ አጊጦበት እስኪመለከት ድረስ ወርቅነቱ አይገባውም። ሁሌም ከእንቅልፍ ስትነሳ ይህንን አስታውስ። አንተ ተፈላጊ ሳትሆን አስፈላጊ ነህ። ሰዎች በቁጣ መንፈስ ሲናገሩ ፍትሕን የማጉደል ዝንባሌ ይኖራቸዋልና በንዴት ግለት ላይ እያለህ ቃላትን ከመሰንዘር ተቆጠብ። የምትናገራቸው ቃላቶች ተጠንቀቅ፣ ይቅር መባል እንጂ መረሳት አይችሉምና በሴት ማሕፀን ውስጥ ተረግዞ ከሴት ጡት ጠብቶ በሴት ጀርባ ላይ ታዝሎ በሴት እንክብካቤ ስር አድጎ ሴት ልጅን የማያከብር ሰው የሴት ልጅ ምንነት አልገባውም። ሰው እንደሚፈልገው አይነት ሳይሆን እንደ ራስህ ሁነህ ኑር። የማይወድ ሰው አትከተል፣ ለምን ጥሎ ይሄዳልና። ሰውን አክብር፣ አንተም እንድትከበር። ሰው በህሌ ነው ጽዳት እንጂ በልብስ ጽዳቱ አትተረብ። ሰው ከኋላዬ አማኝ ብለህ አትጨነቅ፣ ለምን ሲጀመር ከኋላ ነው ከፊትህ አይደለም። ገብጋባ አትሁን፣ ለጋሹን ትለገሳለህና። ምላሱ በመጥፎ ንግግር የተጠመደ ሰው ጋር አትወዳጅ። ለሰው ሁሌም ቅንሁን ቅንነት ራሱ ይከፍልሃልና። ቀናተኛ፣ ስስታም፣ ሀሜተኛ የሆነ ሰው ጥሩ ነገር ስለማትቀስም ሲጀመር አትቅረብ። ካንተ በእውቀት ከሚበልጡ ሰዎች ሁሌም ቅረብ፣ ብዙ ነገር ትቀስማለህና። ተግባብቶ ለመኖር ሊረዱ የሚችሉ አንዳንድ ህጎች የሐሳብና የእይታ ልዩነቶችን አክብር። ለአንተ ስድስት የሆነው በሌላ ዘንድ ዘጠኝ ሊሆን ይችላል። ከማንም ጋር ስታወራ የሰው ሐሳብ አታቋርጥ፣ እስኪጨርስ ጠብቀው። ማንም በምንም ነገር ከረዳህ አመሰግናለሁ ማለትህን ይልመድብህ። ማንንም ስታመሰግን በአደባባይ አመስግን፣ ትችትህ ደግሞ በግል ይሁን። የሆነ ሰው ስልኩን ሰጥቶ ከስልኩ ላይ ፍቶ ሲያሳይህ ካሳየህ ፎቶ ሌላ ለማየት አትሞክር። እንዲህ አይነቱን ጥሩ መልእክት ካነበብክ በኋላ ስለ መልእክቱ አመሰግናለሁ ማለትህን አትርሳ። አንዳንዴ ይቅርታ የነበረው ነገር አይመለስም። ንጹህ ልቦች ከቅጣትና ከበቀል ይልቅ ይቅርታን ያስቀድማሉ። ለይቅርታ ልባቸው ቅርብ ስለሆነ ሁሌም ለሰው ይራራሉ። ጥፋት ሲደጋገምባቸው ግን ስህተት መሆኑ ቀርቶ ውሳኔ ይሆናል። ያኔ ጥፋትህን ብቻ ሳይሆን አንተንም በመርሳት ነው። ይቀር የሚሉ በየቀኑ የምንሰማቸው ውሸቶች ህልምህን አሁን ቶ ወደፊት አንድ ቀን ታልመዋለህ። አንድ ቀን፣ አንድ ቀን መቼ ነው? በእርግጠኝነት ያለህ ብቸኛ ቀን ዛሬ ነው። በህይወትህ ውስጥ ለውጥ ማምጣት የምትችልበት ብቸኛዋ ቀን ዛሬ ነው። ዛሬን የተቀረውን አዲስ ህይወት የመጀመሪያ ቀን አድርጋት።